ሰላም ሰላም እንዴት ናችሁ? ውድ ቻናላችን ቤተሰቦች በእያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው። በፈብ ቤተሰቦች ቃላትን እየመሰረቱ የማሳያችሁ ይሆናል ማለት ነው። ፊደላትን ጽፌ በእያንዳንዳችሁ ደግሞ አራት አራት ቃላቶችን ጽፌ ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። እናንተ የትም ሳትሄዱ ሄዱ ከኔ ጋራ እስከመጨረሻው ዝለቁ። በመጀመሪያ ግን ለቻናላችን ቤተሰቦች ሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን ቤተሰቦች ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ዛሬ ይዤላችሁ የመጣሁት በፌ ቤተሰቦች ቃላት ምስረታ ነው። ከፈ እስከፎ ያሉ ፊደላት እንጽፌ በእያንዳንዳቸው ደግሞ አራት አራት ቃላቶች እንጽፌ የላቸዋለ ማለት እነዚህን ቃላቶች አብረን በጋራ የምናየሆነ ማለት ነው። እንደዚህ ወደ ታች ፊደላቶች እንጽፌ የላቸዋለሁ። እንዲህ ደግሞ ወደ ጎን ደግሞ ቃላቶች እንጽፌ የላቸዋለሁ። እነዚህን ቃላቶች አብረን በጋራ የምናየሆነ ማለት ነው። በመጀመሪያ ፊደላቶችን ላንብብላችሁና ከዚያ ቃሉን ሳነብ ደግሞ ፊደል ፊደሉን እየጠራው እንዲሁም ቃሉን በአንዳ እያደርጉ እየጠራው አለማመዳቸዋለሁ እንለማመዳለን። እናንተ ማብራች ልክ እንደ አድርጋቸው እያነበባቸው እስከ መጨረሻ ቆዩ። አሁን ቀጥታ አብረን ጀምር። ኦኬ፣ ችማንስ ብያቸዋለሁ። ፈ ፈ ፉ ፊ ፋ ፌ ፍ ፎ። ኦኬ፣ አሁን ደግሞ በእያንዳንዱ ፊደል የመሰረቷቸው ቃላቶችን አብረን በጋራ እናነባለን። ማን ነው የመጀመሪያው ቃል በፈ የመሰረቱት የመጀመሪያው ቃል ምን ይላል? ፈቃድ ፈቃድ ይላል። ፈቃድ የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ቃ ከቃ ቤተሰቦች አራተኛ ፊደል፣ ድ ከደ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላት ስርዓት ባለው ደርድረን ስናነባቸው ፈቃድ፣ ፈቃድ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ፈጣን ፈጣን ይላል። ፈጣን የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው ጣከታ ቤተሰቦች አራተኛ ፊደል ን ከን የቤተሰቦች ስድስተኛ ፊደል እነዚህም ፌዴራቶች ስርዓት ባለው መቅደደር ስናነባቸው ፈጣን ፈጣን የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ደሚላል ፈተና ፈተና ይላል። ፈተና የሚለው ስና የፈ ማለት ከፈ የቤተሰቦች የመጀመሪያ ፊደል ነው። ተ ከተ ቤተሰቦች የመጀመሪያ ፊደል ናከን የቤተሰቦች አራተኛ ፊደል እነዚህም ፌዴራቶች ስርዓት ባለው ተባለው መደደር ስናነባቸው ፈተና ፈተና የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምላል ፈጸመ ፈጸመ ይላል። ፈጸመ የሚለውን ስናይ ፈማለ ከፈ ቤተሰቦች የመጀመሪያ ፊደል ነው። ጸም በተመሳሳይ ከጸ ቤተሰቦች የመጀመሪያ ፊደል መም ከመቤተሰቦች የመጀመሪያ ፊደል እነዚህ ፊደላት ሥርዓት ባሉ መንደር ድረን ስናነባቸው ፈጸመ ፈጸመ የሚለውን ቃል ማግኘት እንችላለን። ኦኬ፣ አሁን ያነበብላችሁ በፈ የመሰረትናቸው ቃላቶች ነው። ቀጣይ ደግሞ ሁለተኛ በሆነች በፈ ቤተሰብ በፈ የመሰረትናቸው ቃላቶችን አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ላይ ምላል ፉከራ ፉከራ ይላል። ፉከራ የሚለውን ስናይ ፉ ማለ ከፈ ቤተሰቦች ሁለተኛ ፊደል ነው። ከከ ቤተሰቦች የመጀመሪያ ፊደል፣ ራ ከረ ቤተሰቦች አራተኛ ፊደል። እነዚህም ፌዴራቶች ስርዓት ባለሙሉ ድረን ስናንባቸው ፉከራ ፉከራ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚያ ሚላን ፉጨት ፉጨት ይላል። ፉጨት የሚለውን ስናይ ፉ ማለ ከፈ ቤተሰቦች ሁለተኛ ፊደል ነው። ጨ ከጨ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፌዴራቶች ስርዓት ባለሙሉ ድረን ስናንባቸው ፉጨት ፉጨት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ፉ ክ ክር ፉክክር ይላል። ፉክክር የሚለውን ስናይ ፉ ማለት ከፈ ቤተሰቦች ሁለተኛ ፊደል ነው። ከከ ቤተሰቦች ስድስተኛ ፊደል፣ በተመሳሳይ ክ ከከ ቤተሰቦች ስድስተኛ ፊደል፣ ር ከረ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መልኩ ደርደረን ስናንባቸው ፉ ክ ክር ፉክክር የሚለውን ቃል እናገኛለን። ቀጣይ ከዚህ ምን ይላል? ክፉ ክፉ ይላል። ክፉ የሚለውን ስናይ ክ ማለት ከቤተሰቦች ስድስትኛ ፊደል ነው። ፉ ከቤተሰቦች ሁለተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርደን ስናንባቸው ክፉ ክፉ የሚለውን ቃል ማግኘት እንችላለን። አሁን ደግሞ ያነበቡላችሁ ሁለተኛ በሆነችው በቤተሰብ በፉ የመሰረቷቸው ቃላቶችን ነው። ቀጣይ ሶስተኛ በሆነች በቤተሰብ በፊ የመሰረቷቸው ቃላቶችን አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ለሚላል ፊት ፊት ይላል ፊት የሚለውን ስና ፊ ማለት ከፈ ቤተሰቦች ሶስተኛ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል እነዚህም ፊደላቶች ስርዓት ባለው መደደረውን ስናነባቸው ፊት ፊት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚ የሚልል ፊርማ ፊርማ ይላል ፊርማ የሚለውን ስና ፊ ማለት ከፈ ቤተሰቦች ሶስተኛ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል ማ ከመ ቤተሰቦች አራተኛ ፊደል እነዚህም ፊደላቶች ስርዓት ባለው መደደረን ስናነባቸው ፊርማ ፊርማ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ የሚለዋል ፊልም ፊልም ይላል። ፊልም የሚለውን ስናይ ፊ ማለት ከፍ ቤተሰቦች ሶስተኛ ፊደል ነው። ል ከለ ቤተሰቦች ስድስተኛ ፊደል፣ ም ከመ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መሮ ደርድረን እናንባቸው ፊልም ፊልም የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ የሚለዋል ፊኛ ፊኛ ይላል። ፊኛ የሚለውን ስናይ ፊ ማለት ከፍ ቤተሰቦች ሶስተኛ ፊደል ነው። እኛ ከኛ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መሮ ደርድረን እናንባቸው ፊኛ ፊኛ የሚለውን ቃል ማግኘት እንችላለን። ኦኬ፣ አሁን ደግሞ ያነበፉላችሁ ሶስተኛ በሆነችው በፋይ ቤተሰብ በፊ የመሰረቷቸውን ቃላቶችን ነው። ቀጣይ አራተኛ በሆነችው በፋይ ቤተሰብ በፋይ የመሰረቷቸውን ቃላቶችን ደግሞ አብረን በጋራ እናነባለን። ኦኬ፣ የመጀመሪያው ቃል ከዚህ ላይ ምን ይላል? ፋሲል ፋሲል ይላል። ፋሲል የሚለውን ስናይ ፋ ማለት ከፈ ቤተሰቦች አራተኛ ፊደል ነው። ሲ ከሰ ቤተሰቦች ሶስተኛ ፊደል፣ ል ከለ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መደደን ስናነባቸው ፋ ሲ ል ፋሲል የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ እዚህ ለምን ይላል? ፋ ዳ ፋይዳ ይላል። ፋይዳ የሚለውን ስናይ ፋ ማለት ከፈ ቤተሰቦች አራተኛ ፊደል ነው። ይህ ከየ ቤተሰቦች ስድስተኛ ፊደል፣ ዳ ከለ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መደደን ስናነባቸው ፋ ፋይዳ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ላይ የሚላል ፋንታ ፋንታ ይላል። ፋንታ የሚለውን ስናይ ፋ ማለት ከቤተሰቦች አራተኛ ፊደል ነው፣ ን ከቤተሰቦች ስድስተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል። እነዚህም ፊደላት ውስጥ ስራ ተባለው መደረን ስናነባቸው ፋንታ ፋንታ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ የሚላል ፋና ፋና ይላል። ፋና የሚለውን ስናይ ፋ ማለት ከቤተሰቦች አራተኛ ፊደል ነው፣ ና ከቤተሰቦች አራተኛ ፊደል እነዚህም ፊደላቶች ስርዓት ባለው መርዳዳንስ ስናነባቸው ፋና ፋና የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን ደግሞ ያነበብኩላችሁ አራተኛ በሆነችው በፈ ቤተሰብ በፋ የመሰረታቸው ቃላቶችን ነው። ቀጣይ አምስተኛ በሆነችው በፈ ቤተሰብ በፌ የመሰረታቸው ቃላቶችን አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ለሚላል ፌዝ ፌዝ ይላል። ፌዝ የሚለውን ስናይ ፌ ማለት ከፈ ቤተሰቦች አምስተኛ ፊደል ነው፣ ዝ ከዘ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መርዳዳንስ ስናነባቸው ፌዝ ፌዝ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ የሚል ላን ፌንጣ ፌንጣ ይላል። ፌንጣ የሚለውን ስናይ ፌ ማለት ከፈ ቤተሰቦች አምስተኛ ፊደል ነው። ን ከነቤተሰቦች ስድስተኛ ፊደል፣ ጣ ከጠ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መድ ደርሰን እናንባቸው ፌንጣ ፌንጣ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ የሚል ላን ፌርማታ ፌርማታ ይላል። ፌርማታ የሚለውን ስናይ ፌ ማለት ከፈ ቤተሰቦች አምስተኛ ፊደል ነው። ር ከተ ቤተሰቦች ስድስተኛ ፊደል፣ ማ ከ ቤተሰቦች አራተኛ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል። እነዚህም ፊደላቱ ስራት ባለው መ ስናነባቸው ፌርማታ ፌርማታ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ለሚላል ፌስቡክ ፌስቡክ ይላል። ፌስቡክ የሚለውን ስናይ ፌ ማለት ከፈ ቤተሰቦች አምስተኛ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ቡ ከበ ቤተሰቦች ሁለተኛ ፊደል፣ ክ ከከ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስራ ተባለ መደርደር ስናንባቸው ፌ፣ ስ፣ ቡ፣ ክ ፌስቡክ የሚለውን ቃል ማግኘት እንችላለን። ኦኬ አሁን ደግሞ ያንባሁላቸው አምስተኛ በሆነችው በፈ ቤተሰብ በፊ የመሰረቷቸው ቃላቶች ነው። ቀጣይ ስድስተኛ በሆነችው በፈ ቤተሰብ በፍ የመሰረቷቸውን ቃላቶች አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ላይ የሚለል ፍርድ ፍርድ ይላል ፍርድ የሚለውን ስናይ ፍ ማለት ከፈ ቤተሰቡ ስድስተኛ ፊደል ነው። ር ከረ ቤተሰቡ ስድስተኛ ፊደል፣ ድም በተመሳሳይ ከደ ቤተሰቡ ስድስተኛ ፊደል። እነዚህ ሳድስ ድምፆች ስርዓት ባለው መልኩ ደደነ ስናነባቸው ፍርድ ፍርድ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለሚላል ፍቅር ፍቅር ይላል። ፍቅር የሚለው ስናይ ማለት ከፈ ቤተሰቦች ስድስተኛ ፊደል ነው። ቅ በተመሳሳይ ከቤተሰቦች ስድስተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ስድስተኛ ወይም ሳድስ ድምፆች ስራ ተባድሎ መደረስ እናንባቸው ፍቅር ፍቅር የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ምን ይላል? ፍለጋ ፍለጋ ይላል። ፍለጋ የሚለው ስናይ ማለት ከፈ ቤተሰቦች ስድስተኛ ፊደል ነው። ለ ከቤተሰቦች የመጀመሪያ ፊደል፣ ጋ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስራ ተባድሎ መደረስ እናንባቸው ፍለጋ ፍለጋ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚያ የምላል ፍጹም ፍጹም ይላል። ፍጹም የሚሆን ስና ፌ ማለት ከፌ ቤተሰቦች ስድስተኛ ፊደል ነው። ጹ ከፀ ቤተሰቦች ሁለተኛ ፊደል፣ ም ከመ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ፍጹም ፍጹም የሚለውን ቃል ማግኘት እንችላለን። ኦኬ አሁን ደግሞ ያነባብላችሁ ስድስተኛ በሆነችው በፌ ቤተሰብ በፌ መሰረቷቸው ቃላቶች ነው። ቀጣይ የመጨረሻ በሆነችው በፈቤተሰብ በፎ የመሰረቷቸውን ቃላቶችን ደግሞ አብረን በጋራ እናንባለን። የመጀመሪያው ቃል ምን ይላል? ከዚህ ላይ ፎቶ ፎቶ ይላል። ፎቶ የሚለውን ስናይ ፎ ማለት ከፈ ቤተሰቦች የመጨረሻ ፊደል ነው። ቶ ከተ ቤተሰቦች የመጨረሻ ፊደል። እነዚህ ፊደላት ስርዓት ባለ መርደደር ስናንባቸው ፎቶ ፎቶ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ይላል ፎጣ ፎጣ ይላል። ፎጣ የሚለውን ስናይ የፎማለ ከፈ ቤተሰቦች የመጨረሻ ፊደል ነው። ጣ ጣ ከጠ ቤተሰቦች አራተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መሆኑን እንዳለ ስናነባቸው ፎጣ ፎጣ የሚለውን ቃል እናገኛለን። ቀጣይ ደግሞ ከዚህ ለምን ይላል? ፎቅ ፎቅ ይላል። ፎቅ የሚለውን ስናይ የፎማለ ከፈ ቤተሰቦች ስድስተኛ ፊደል ነው። ቅኸ ቀ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቶች ስርዓት ባለው መሆኑን እንዳለ ስናነባቸው ፎቅ ፎቅ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ምን ይላል? ቀፎ ቀፎ ይላል ቀፎ የሚለውን ስናይ ቀማለ ከቤተሰቦች የመጀመሪያ ፊደል ነው። ፎ ከቤተሰቦች የመጨረሻ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቀፎ ቀፎ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ፣ እንደዚህ እያደርጋቸው እያነበባቸው በደንብ እያነበባችሁ እስከሚገባቸው ድረስ ካነበባቸው በኋላ ደግሞ ቪዲዮን እያቆማቸው እየጻፋቸው መለማመድ አለባቸው ማለት ነው። ማንበብ ብቻ ሳይሆን፣ ስጽፉ ደግሞ ለእናንተ ሄርስነትን ሊፈጥሩላችሁ ስለሚችሉ እየጻፋቸው መለማመድ ይህ ለእናንተ ግዴታ ይሆናል ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀመጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ቀጣይ በሌሎች ቪዲዮዎች እስከመለስ መልካም ጊዜ።